ላይ ሀያ አምስት ላይ ማለት አትጨነቁ የሚል ኃይለ ቃል አለ። ከላይ ሀያ አምስት ጀምረ እንድንመለከተው ምን ይላል ወበይ ተዚ እብለክሙ ኢትተክዙ ለነፍስክሙ ወኢ ለስጋክሙ። ስለዚህም እላችኋለሁ ለነፍሳችሁ፣ ማለትም ለሰውነታችሁ እንዲሁም ደግሞ የምትበሉት

አይዘሩም አያጭዱም፣ ሪግ ጎተራ የላቸው። ነገር ግን እንደናንተ በልተው ጠጥተው ይኖራሉ፣ እየበሉ እየጠጡ ይኖራሉ። ስለዚህ አትጨነቁ። እነሱ አይጨነቁም፣ አይዋፋት አይጨነቁም። እነሱ ደግሞ የማይጨነቁ ከሆነ እናንተ ከነሱ አትሻሉም ወይ? ለምን ትጨነቃላችሁ? የሰማይ ወፎችን ተመልከቱ ይላል። ለልጅ እግዚአብሔር ቅዱስ ዳዊት ምን ይላል? መዝሙር መቶ ሶስት ላይ ሁለት ወይም ሶስት ላይ አርዘ ሊባኖስ ዘተከልከ ይላል። በገዳማት ያሉ ባህር ዛፎችን የተከልክ ወበጌም ታደዳ አይዋታል አይዋል። በዚያም ደግሞ እንዲዋለዱ እንዲራቡ የምታደርጋቸው መጀመሪያ ባህር ዛፉን ተከልክ በዚያ ላይ ደግሞ ሳይቆርጡ ሳይፈልጡ ሳይሰፍሩ በዚያው ቤት ሆናቸው ሆኗቸው አዋፋት እንዲራቡበት የምታደርግ። አሁን አዋፋት እንደማይቆርጡ እንደማይፈልጡ እንደማይተፈስሙ እንደማይዘሩ ታቃል። እነሱን ተመልከቱ። ይህን ሁሉ ማድረግ የማይቻላቸው አዋፋት ወልተው ጠጥተው የሚያድሩ ከሆነ እናንተማ የምትወጡ የምትወርዱ የምትቆርጡ የምትፈልጡ ሁሉ ባላችሁ የስራ ዘርፍ ሁሉ የምትራወጡ ሰዎች ስለምን ለምግብ ብቻ ትጨነቃላችሁ? ይልቁንስ ለሰውነታችሁ ከምትጨነቁ እግዚአብሔርን አታስቡ። አዋማትን ቆማቸውን የማያሳድር ከሆነ እናንተን እንዴት ቆማችሁ ሊያሳድራችሁ ይችላል? በማለት ስለ እግዚአብሔር አብ እግዚአብሔር ወልድ በሰፊው የሚጨነቁ ሰዎች እንዳይጨነቁ? አጥማምባቸዋል መክሯቸዋል ማለት ነው። የሆነ ነገር ስንሰማ የምንጨነቅ ከሆነ አንድ ጉድለት ሲመጣብን የምንጨነቅ ከሆነ ምንጊዜም ጭንቀት ምንን ያመጣል? ጭንቀትን ይፈጥራል እያለ እያለ ጉድለትን፣ ሞትን ያስከትላል፣ ጥፋትን ያስከትላል ማለት ነው። ስለ ገንዘብ የምትጨነቁ ከሆነ ይላል። እንደምታውቁት ከእኛ በፊት የነበሩ ሰዎች ለመብላት ለመጠጣት ለማጌጥ ብዙ ተሮርጠዋል። የበሉ የጠጡ ያጌጡም አሉ። ከሰው በላይ ለመሆን የተራወጡ አሉ። ዛሬ ግን ከየት በተይ ናቸው? ከኛ በታች ከኛ በታች ብቻ አይደሉም፣ ከመሬት በታችም ያሉ ወገኖቻችን አሉ። ብዙ ጊዜ ይራወጡ የነበሩ ሰዎች ማለት ነው። ምን እበላለሁ ምን እጠጣለሁ በማለት ይራወጡ የነበሩ ሰዎች ዛሬ ላይ ከኛ በታች እና ከምድር በታች እንደሆኑ ማስተዋል አለብን ማለት ነው፣ ክርስቲያኖች ስለዚህ አዕዋፍ የማናንስ ሰዎች አዕዋፍ የምንበልጥ ከሆነ መጨነቅ እንደማያስፈልግ ደጋግሞ ቅዱስ እግዚአብሔር አምላካችን ያስተምረናል ማለት ነው። ይህ ብቻ አይደለም፣ ስለ አዕዋፍ ብቻ አይደለም ምሳሌ ያቀረበልን። ርዩ ጽጊያ ተገዳም ይላል። የገዳም በገዳም ያሉ በማሳ መካከል ያሉ አበባዎችንም ተመልከቱ ይላል ብሮችን ተመልከቱ አለ። አበባዎችን ተመልከቱ ይላል። ደከበ ይልውቁ እንደ እጅ ጣብሉ ወእጅ ፈትሉ እነሱ ሳይፈትሉ ሳይደክሙ አሸብርቀው በአበባ ይታያል። አበባዎች እፅዋቶች ራሱ እነሱ አሸብርቀው አልፈተሉም፣ አልዘከሙም። ነገር ግን አሸብርቀው ይታያሉ ይላል። ስለዚህ እነሱ